ውሃና መሬትንስ ስናነጻጽር አንድ አድርገን ነው ወይ መውሰድ ያለ የገዛ በርህን ከቆለፍከው፣ ራስህ ከውጭ ቆልፈ ቁልፍ ከወረወርከው፣ በቃ እንደዛ ነው የሆነው። የኢትዮጵያ የባህር በር የማግኘት ነገር አገሮችን አሳስበው ነበር። ከአከራይ ወደ ተከራይ፣ ከወደብ ባለቤትነት ወይም ከወደብ አከራይነት ወደ ወደብ ተከራይነት የተሸጋገረችበት የታሪክ ስብራት ግን ለምን አግኝታ ያ አችበት መሠረታዊ ምክንያት ምንድን ነው? ወደብ አልባ በመሆናችን ምን የዲፕሎማሲና የኢኮኖሚ ፈተናስ ገጠመን? ከዚህ የአስተሳሰብና የኢኮኖሚ ስብራት ወይም የዲፕሎማሲ ስብራት እንዴት መላቀቅ እንችላለን? ክቡራን አድማጮቻችን የባሕር በርና እይታዎቻችን በሚል ርዕሰ ጉዳይ ተከታታይ ውይይት ይኖረናል። በዛሬው ክፍል አንድ ውይይታችን የባህር በር ታሪካዊ ዳራችን ምን ይመስላል? የባህር በር አስፈላጊነትስ ምንድን ነው? በሚል መነሻ ዓለም አቀፍ ስምምነቶችን እንዳስሳለን። ምሁራን ምን ይላሉ? እናብራራለን። በውይይታችን የሚሳተፉት ክቡራን እንግዶቻችን ፕሮፌሰር መሐመድ ሐቢብ የአዲስ አበባ ዩኒቨርሲቲ የሕግ መምህር አቶ ጌታቸው ታደሰ የትውልድ ድልድይ ሚዲያ ዋና ዳይሬክተር፣ በተጨማሪም አራት መጻሕፍትን ለህትመት ያበቁ ምሁር ሲሆኑ አወያዩ ደግሞ በላይን ህዝብጤ። ክቡራን እንግዶቻችንን በኢትዮጵያ ሬዲዮና አድማጮቻችን ስም ከልብ አመሰግናለሁ። ውይይታችን ይቀጥላል። ሰላሳ አመትና ከዚያ በላይ የተቀጠቀጠ ጭንቅላት ወይም አስተሳሰብ እንዳይኖረን በቃ ተስፋ እንድንቆርጥ ያደረገበት ሁኔታ ስላለ ለአድማጮቻችን የባህር በር ሲባል አሁን አዲስ ነገር ሆኗል። ምን ማለት ነው? ምንድን ነው ባህር በር? ኖር አልኖር አሁን የባህር በር ጉዳይ ነው ወይ ዛሬ የሚያሳስበን እስከ ማለት የደረሰ ትውልድ ወይም የደረስንበት ሁኔታ ስላለ እና ውሀና መሬትን ስናነጻጽር አንድ አድርገን ነው ወይ መውሰድ ያለብን ውሃ አለ መሬት አለ ያ ማለት የባህር በር አለ ያው መሬት የምንለው ነገር አለ ሁለቱን አንድ ጋር ነው ወይ እኩል እይታ ነው ወይ እኩል ፋይዳ እንዳላቸው አድርገን ነው ወይ መውሰድ ያለብን የሚለውን ነገር የባህር በር ቋሚ ባለ ይዞት አሳለሁ ያው አሁን በባህር በር ላይ በቃ ይችን ማንም የሚነካት የለም ብሎ ምክንያቱም ውሃ የጋራ እሳቢ ያለው ዓለም አቀፍ መርሆች እና ስምምነቶች ብዙውን ጊዜ ውሃ የጋራ እንጂ መሬት የግል ሊሆን ይችላል። እንዲው በአካባቢያችን ስናየው ውሃ የጋራ ነው፣ በጋራ የምንጠቀምበት ነው። አባይን ስንቱ ነው የሚጠቀምበት? የእኛ ብቻ ነው ብለን ልናስቆመው አንችልም። እና ስለዚህ ከባለቤትነት ወይም ከይዞታ አንጻር የምንለው ነገር ይኖራሉ የሚለው ነው። ስለዚህ የባህር በር ስንል ምን ማለታችን ነው? ኢትዮጵያ በባህር በር በኩል ታሪኳም የቆየ ነው። ማንም አፍሪካ ሀገር ወይም አውሮፓ ውስጥ ያሉ የሚባሉ ሀገሮች ሳይኖራቸው በፊት እና አሜሪካ ሳይፈጠሩ በፊት የዛሬ ብዙ ሺህ ዓመታት የባህር በር የነበራት ምድር ነች። የሰው ዘር መገኛም ናት ነች። ከዛ ጀምሮ እንዲ በዚህ ጠቦ ስለመጣ በባህር በር ላይ መነጋገር ስለጀመርን ነው። እና በእውቀቷ በስነ ምግባሯ የታወቀች ምድር ነች። ፈጣሪ ያምልኮ ህዝብ ፈጣሪን የሚያመልክ ህዝብ ሃይማኖተኛ ህዝብ ነው። በአንድም በሌላም ስነ ምግባር ያለው ህዝብ ያላት ምድር ነች እና በዚህ ነገሯም በስፋት ሄዳ ብዙዎችንም እስከ ማስተዳደር ድረስ የደረሰች ባህር በር በኩል ስናየው ንግዷን ስታስፋፋ የነበረው በባህር በር ነው። እስከ ግሪክ እስከ ህንድ እስከ አረቢያ ድረስ የሄደች ቅመማ ቅመምን እስከ ኢየሩሳሌም ድረስ ንግሥት ሳባ ዝሆኖችን ሁሉ ጭና እየሄደችው በባህር ነው። በምድር ሄዳ በባህር ያለፈችበት ነገር አለ እና ብዙ ነገሮቻችን ከቀይ ባህር ጋር የተያያዘ ነው። እነ ራስ አሉላም የኢትዮጵያ ድንበር ቀይ ባህር ነው ያሉበትን ይህን ሁሉ እናስታውሳለን እንደው በአጭሩ እንኳ በመቶቹ ታሪክ ውስጥና የብዙ ሺ ዘመናት ታሪክ ያላት ምድር ናት እና በእነዚህ ሁሉ ዘመናት የሄደች ሌሎችን ስታስተዳድርን በነበረ ጊዜ እስከ ህንድ እስከ ደቡብ አፍሪካ እስከ ታንዛኒያ እስከ ኡጋንዳ ሩዋንዳ ድረስ ሄዳ ታስተዳድር እንደነበረ ወይ ደግሞ ግንኙነት እንደነበራት ብዙ ህዝቦቿ የተቀላቀሉ እንደነበሩ በመልክም በሁኔታቻችንም እንተዋወቃለን አሁን ይነገራል በኡጋንዳ ጂኦግራፊ የታሪክ መጽሐፍት ላይ ኢትዮጵያ ኡጋንዳን ታስተዳድር ነበር የሚል መጽሐፍ እንዳለ ሁሉ ሰምቻለሁ። ከአሁን በፊትምና በእንዲህ አይነት በትልቅነት በመልካምና በበጎ ነገር ስሟ ሲጠራ የነበረች ሀገር ነች። አልፋ ተርፋ ለሌሎች መልካም ከማድረግ አትድረሱብኝ ከማለት ውጭ ማንም ላይ ደርስ አታቅም። ሌሎችንም ስታስተዳድር በጎ ነገር ጥላ እንደውም በቅርብ ጊዜ ፕሮፌሰር ማናቸው አንድ መጽሐፍ የጻፉት ግብጽን የፈጠረች ኢትዮጵያ ነች የሚል መጽሐፍ ባለፈው አመት ስማቸውን አሁን ዘነጋወት በጣም ይቅርታ ይህንን ሁሉ ሳይ በጣም ነው የደነገጥኩት። እኔ እሳቸው ያሉት የራሳቸው ፈጠራ መስሎች በጣም አነበብኩኝ። ግን አሜሪካዊት ታሪክ ተመራማሪ አለች ይህን ነገር ደግፋ የጻፈች ሄሮዶተስም ጽፎት እንደነበረ ግሪካዊው ፈላስፋ ታሪክ ጸሐፊ፣ እነሱ ሁሉ የጻፉት እንደሆነ ከነሮም እና ከግሪክ ጋር ስልጣኔዋ እኩል የነበረ ለግብጽ የተረፈቸው አሁን የግብጽ ስልጣኔ የሚባለው ኢትዮጵያ የተረፈቻት ኢትዮጵያ የሰጠቻቸው በስነ ፈለክ ምርምር፣ በሂሳብ ምርምር፣ በእጽዋት እውቀት በመድኃኒት እውቀት ግእዙ በጣም ብዙ ጥልቅ የሆነ እውቀት ያለው ነው እና በዛ ሁሉ በህዋ ምርምር ሁሉ የነበራት እና ያንን ነው እንግዲህ ዛሬ ሌሎቹ ሁሉ እንትን ብለው እንደ ቀልድ እኛ ያላሰብንበት ለምሳሌ አሁን የግዕዝ ትምህርት በጀርመን በካናዳ እስከ ዶክትሬት ድረስ እስከ ማስተርስ ድረስ ይሰጣል እና ለምንድን ነው እንደዛ የሚያደርጉት ከግዕዝ ምን ጉዳይ አላቸው እኛም አናውቀው የእጽዋት ሳይንስ እውቀት አላቸው ከእጽዋት የሚገኙ መድኃኒቶች አሏቸው የምርምር ውጤቶች በጣም ብዙ አለ በግዕዙ የተጻፉ እና እነዛን ሁሉ እየተመራመሩበት ነው ግን አላወቅንም። በእጅ ያለ ወርቅ አደምቅ እንደሚሉት ነው እና ይሄ ራሳችንን አለማወቃችን ነው። አሁን ላለንበት እንኳ በጣም ያሳዝናል። አንዳንዱ ስለሆዱ ወይ ደግሞ አሁን ስለምንበላው፣ አሁን ስለምንትን ስለምንለው ነገር ነው የሚያስበው። ከዛ ባለፈ ነው የኢትዮጵያ ታሪክ ኢትዮጵያዊነት፣ ከዛ ባለፈ ነው ነገሩ እና አልፋ ገፍታ ነክታ ተተናክሶ አታቅም ግን የሚመጡላትን እንግዶች በአክብራ ትቀበላለች፣ በክፋት የሚመጡባትን ትገድባለች። አትንኩኝ ነው፣ ተነክታም አታውቅም። ያ ደግሞ ብዙ አሁን የምናያቸውን ነገሮች ሁሉ አምጥቶብናል፣ የባህር በር እንዲዘጋብን። ባህር በር ማለት እኮ ግቢ በር፣ ከግቢህ ካልወጣህ በምን ትገናኛለህ? በምን ትገናኛለህ? የገዛ በርህን ከቆለፍከው፣ ራስ ከውጭ ቆልፈ ቁልፍ ከወረወርከው፣ በቃ እንደዛ ነው የሆነው። አሁን እኛም ጋር ባህር በር ስንት ዓመት ሺህ ዓመት የኖረንን ባህር ባለፉት እንግዲህ ከ31 ዓመት በፊት እንደተናገርከው ግመሎቻቸውን ያጠጡበት ብለን ነው የሰጠናቸው በገዛ እጃችን ቆልፈን ቁልፉን ወርውረነዋል አሁን ቁልፉን ብንፈልገው ማንም የሚያየውም ቢሆን አይሰጠንም ራሳ ሸጣልከው ነው ሰዶ ማሳደድ የሚባለው ነገርም ይሄ ነው ፕሮፌሰር እንግዲህ በአጠቃላይ ስለ ባህር በር ዓለም አቀፍ ስምምነቶችና የአጠቃቀም ሥርዓቶች በደንብ ይረዱታል ብዬ አስባለሁኝና እንዲው ምን ይላሉ በዚህ ጉዳይ ላይ ከሀገራችን ጋር እያገናኙ ቢገልጹልን በጣም አመሰግናለሁኝ። መድ ሀቢ ይባላለሁ። አዲስ አበባ ዩኒቨርሲቲ ከ1995 ጀምሮ በረዳ ፕሮፌሰርነት ተቀጥሬ ኃላፊም ነበርኩ፣ የዩኒቨርሲቲ ኃላፊ አስተምራለሁ። ዓለም አቀፍ ሕግ ነው የማስተምረው በአብዛኛው። ዓለም አቀፍ ሕግ የሚባለው በህግ ሙያ በዛ ትልቅ ሰፊ መስክ ነው እዚያ ውስጥ የተለያዩ የስፔሻላይዜሽን መስኮች አሉ። እኔ በአብዛኛው የማስተምረው የአለም አቀፍ ተቋማትን ተግባር ነው። ተለይ የተባበሩት መንግስታት ድርጅትን ቻርተርና ከዚህ ጋር የተያያዙ ነገሮችን ሳስተምር ቆይቻለሁ። ቀደም ብዬም የኢትዮጵያን ህገ መንግስት በሚመለከት አስተምር ነበር። ስለዚህ በዚሁ በትንሽ ተሞክሮ ባለኝ አቅጣጫ ነው አስተያየት ልሰጥ የምችለው። የመጀመሪያው ነገር ኢትዮጵያ የባህር በር አጥታለች የሚል ያው አለም አቀፍ ወሬ ሆኗል። እውነት ነው ከማንም በላይ እየደረሰበት ያውቃል እኛንን ኢትዮጵያውያን የምናውቀው ይህንን ግልጽ ነው። እና ሊነገር የሚችለው ነገር ብዙ ነው። ግን ምናልባት ቢጠቀሱ ቢጠቀሱ ሊጠቅሙ ይችላሉ ብዬ የምገምተው የባህር በር ወይም ከቀይ ባህር ጋር ያለንን የባለቤትነት ከባለቤቶቹ አገሮች አንዱ ሆኖ የመሳተፍ ና የመጠቀም ነገር መቼ ነው የታጣው? ኢትዮጵያ ከቀይ ባህር ተገላ በታሪክ ብዙም አይታወቅም። በቀይ ባህር ና በህንድ ውቅያኖስ መካከል ያለው የአፍሪካ ቀንድ ክፍለ አህጉር ትልቁ አገር ኢትዮጵያ ነች። በእርግጥ ነው አካባቢውን ቅኝ ገዢዎች ተመሳጥ ነው፣ እንደ ማንኛውም የአፍሪካ አካባቢ በዛ ያሉ የቅኝ ገዢ መንግስታት፣ የአውሮፓ መንግስታት የአፍሪካ ቀንድን ሀገሮች ሲቀራመቱ ወይም ፓርቲሽን ሲያደርጉ በአብዛኛው ለባህሩ ለሁለቱም አለም አቀፍ የባህር መስመሮች የቀይ ባህር ና የህንድ ውቅያኖስ ቀርቤት ያላቸውን አካባቢዎች ነበር በይዞታ ያዙት። ለምሳሌ ሌላ ቀርቶ ሶማሊያ ወደ አምስት የመገመስ ጅቡቲ የሚባለው ለምሳሌ የፈረንሳይ ግዛት ሆኖ የአፋር ና የኢሳ ግዛት ይባል ነበር ድሮ። ጣሊያን ኤሪትሪያን እና አንዱን የሶማሊያ ክፍል አሁን ሞቃዲሾ የሚባለውን ወይም ዋናውን ሶማሊያ ከሊቢያ ጋር ይዛ አፍሪካ ውስጥ ያላትን ድርሻ ወስዳ ነበር። እንግሊዞችም ሱዳንን፣ ከፊል ሶማሊያን ይዘው ነበር። በዚህ ውስጥ በቅኝ ግዛት ሳይያዝ የቀረው ኢትዮጵያ ነው። ከዚያ ውስጥ ከኢትዮጵያ ታሪካዊ ክፍሎች አንዱ ኤሪትሪያ የሚባለው ወይም ምድረ ባህር የሚባለው በጣሊያን ከአድዋ ጦርነት በኋላ ተይዞ በዛ ያሉ ዓመታት በጣሊያን ስር ቆይቷል። ሁለተኛው ዓለም ጦርነት ሲያበቃ በሁለተኛው ዓለም ጦርነት ጣሊያን ከተሸነፉት ሀገሮች አንዷ ነበረች። ስለዚህ የጣሊያን ግዛት የነበሩት ሊቢያ፣ ኤሪትሪያ፣ በጣሊያን ይገዛ የነበረው የሶማሊያ ክፍል የወደፊት እድሉ ምን ይሁን የሚል ከፍተኛ ጊዜ የወሰደ ውይይት ክርክር በተባበሩት መንግስታት መድረክ ተካሂዷል። ይሄ ትልቅ መነሻ ሊሆን ይችላል። ምክንያቱም ሁለተኛው የዓለም ጦርነት አብቅቶ አዲሱ ዓለም አቀፍ ስርዓት ሲገነባ የተባበሩት መንግስታት ድርጅትን መስመሩን የያዘው ከ1945 በኋላ ነው። ሁለተኛው የዓለም ጦርነት ካበቃ በኋላ ከ47 ጀምሮ እስከ 50 ወይም ኤሪትሪያ በፌዴሬሽን ከኢትዮጵያ ጋር ትዋሃድ ትቀላቀል የሚለው የተባበሩት መንግስታት ውሳኔ እስኪወሰን ድረስ የኢትዮጵያን የወደፊት እድል በተለይ ባህሩን በሚመለከት ብዙ አስተያየቶች ተሰጥተዋል ይህንን ቆፍሮ ማግኘት ጥሩ ነው ምክንያቱም ሶስት አስተያየቶች ትዝ ይሉኛል ያኔ እንግዲህ በትላልቅ መንግስታት ክርክር ይደረግባቸው የነበሩ ማለት ነው አንዱ ከእናት ሀገር ዋጋ ተቀላቀል ማለት ድሮ ሀበሻ የሚባለው አካባቢ ነው ጣሊያን ቆርጦ ወስዷል ከአደዋ ጦርነት በኋላ ስለዚህ ወደ ኢትዮጵያ እንቀላቀል ወደ እናት ሀገራችን የሚሉ ኤርትራውያን ነበሩ በዚያው ምልክ ደግሞ ነጻነታችንን እንመርጣለን የሚሉ ነበሩ ይህንን በማሰብ ምን ይሻል ይባላል የወደፊት ግንኙነት ምን ይደረግ፣ የታሪኩም ሁሉም ነገር እንደ ታሳቢ እንደሆነ ሁሉ የኢትዮጵያ የባህር በር የማግኘት ነገር አገሮችን አሳስበው ነበር። ምክንያቱም ከአፍሪካ ቀንድ ሀገሮች አሁን ወደ ሰባት ይሆናሉ። ቢያንስ በህዝብ ብዛት ከሀምሳ ፐርሰንት በላይ የሚሆነው የኢትዮጵያ ህዝብ ነው። ነጻነቱም ሳይገሰስ እና ብዙ ጊዜ ኢትዮጵያን ዲፋይን እናድርጋት ኢትዮጵያ ማናት? ከአፍሪካ ቀንድ ውስጥ ቅኝ ገዢዎች አካባቢውን ሲቀራመቱ ሳይያዙ ያመለጡት እየታገሉ ያው ብዙ ሰው ተዋግቷል፣ ታግሏል። ከሁሉም አካባቢ ሌላ ቀርቶ ከሶማሊያ ሶማሊኛ ተናጋሪው በቅኝ ገዢዎች ተይዞ የማያውቀው ኢትዮጵያ ሶማሌ የሚባለው ነው። ትግርኛ ተናጋሪው በቅኝ ግዛት ተይዞ የማያውቀው ትግራይ ነው። በኒሸንጉልም ይኸው ነው። አፋርም ይኸው ነው። ስለዚህ ኢትዮጵያ ማለት ቅኝ ገዢዎችን አሸንፈው ተሰባስበው ኢትዮጵያን የመሰረቱት የተለያዩ ህዝቦች የጋራ ስማቸው ነው ማለት ይቻላል። ያልተገዙት ማለት በቃ እምቢ አሉ። የኢትዮጵያ ዴፊኒሽን ማለት ይሄ ነው። ላለሁን ብዙ ጊዜ ደግሞ ጥንታዊም ሀገር ነው። ስለዚህ በቀይ ባህር አካባቢ አክሱም ስልጣን የሚባለው እዚው አካባቢ የነበረ ነው። ኢትዮጵያ የምትባለው ሀገር ቀይ ባህር መድረ ድርሽ ማለት የለባትም ብሎ ያሰበም ሰው ሊኖር ይችላል ብዬ መገመት አልችልም። አድዋ ለምን ተብሎ ለምን ተባለና ውጊያ ተደረገ። ለምን ተባለና ይወልወል ግጭት ተፈጠረ። ለምን ተብለው ማይጨው። ሁሉም ነገር ይኸው ነው። ስለዚህ አልነበረም ማለት ነው። ይሄ ተረስቶ አያውቅም።

የህዝቡንም ፍላጎት ታሳቢ ያደረገ ሲባል ሶስት ነገሮች ትዝ ይሉኛል። አንዱ ኤሪትሪያ እንደሚሉት ግማሹ የኤሪትሪያ ህዝብ እንደሚፈልገው ሌሎቹም ቢሆን የሆኑ ቅድመ ሁኔታ ያደርጋሉ እንጂ የማይቃወሙት ከእናት ሀገር ጋር ከኢትዮጵያ ጋር ይቀላቀሉ የሚል አንድ ዓለም አቀፍ ህብረተሰቡን አሳስቦ የነበረ ውይይት የሚካሄድበት የነበረ ጉዳይ ነው። ሁለተኛው ነጻነት የሚሉም አሉ። ይህንን የሚደግፉ የውጭ መንግስታት ብዙ ነበሩ። እዚህ ላይ ነው ትልቁ ነገር፣ ነጻነት የሚሉትም ወገኖች ሳያነሱት ቀርቶ የማያውቁት አንድ ነገር አለ። ነጻነት የግድ ከሆነ ኢትዮጵያ የባህር በር የማግኘት ነገሯ መረሳት የለበትም የሚል ይህንንም ማስታወስ ያስፈልጋል አቋም ነበር። አዎ አዎ ነበሩ ብዙዎቹ። ኦኬ ግድ ከሆነ የኤሪትሪያ ነጻ መሆን የባህር በር ከቀይ ባህር ጋር ተሳታፊ ተካፋይ የመሆን መብትም ያው ኢትዮጵያ ትልቁ አገር ነው። ዋናው ለማዘርላንድ ግዴታ ነው ማለት ነው። ብዙ ሰዎች የሚዘነጉት ጣሊያን ወስዶታል። በቃ እንትና ምጽዋና ሰብማን አዎ ሶማሊያንም ወስዶ ነበር። ኢትዮጵያም ደግሞ ኤሪትሪያን ብቻ ሳይሆን ጣሊያን ይዞት የነበረውን የሶማሊያ ክፍል ይገባኛል ብላ ተከራክራ ነበር። ኋላ ነው ኤርትራን የመረጠችው። ስለዚህ የተቀረው የዓለም አካባቢ ሀያሏኑ ትላልቆቹ መንግስታት ግድ ሆኖ ኤሪትሪያ ነፃ የመሆን ነገር ወይም የመገንጠል ነገር የሚያጋጥም ከሆነ አብሮ ታሳቢ መሆን ያለበት ኢትዮጵያ የባህር በር የማግኘቱ ነገር ግን መረሳት የለበትም። ምክንያቱም ሆስቴጅ መሆን የለባትም። የኢትዮጵያ ሰዎች መሄድ ከፈለጉ ይሄዱ። ከባህር መገንጠል ግን ኢትዮጵያ ለአንድ ሎክድ ትሁን ትዘጋ የሚል አንድም ሀያል መንግስት ሲባል ሰምተን አናቅም። ብዙ ሰዎች በተለይ ውሳኔ ሰጪ አካላት ይህንን ወደ ኋላ ተመልሰው ቢመረምሩ ጥሩ ነው። ምክንያቱም ሁለተኛው የዓለም ጦርነት አብቅቶ በአሁኑ ባለው የዓለም አቀፍ ሥርዓት ወይም በተባበሩት መንግስታት ቻርተር ስር ትልቆቹ መንግስታት ማለት ፈረንሳይ፣ ራሽያ፣ ሶቪየት ህብረት፣ እንግሊዝ፣ አሜሪካን፣ ሌሎችም መለስተኛ ሀገሮች እነ ኖርዌይ፣ እነ ፓኪስታን በዚህ ላይ ድርድር ሲያደርጉ ሁለት ኮሚሽን ተቋቁሞ የተለያየ ጊዜ ኤሪትሪያ ሲመጡ ተዘንግቶ የማያውቀው ነገር ወይ ይዋሃዳሉ ወይም ኤሪትሪያ ደግሞ ነጻነትም ካለች በሁሉም ኦኬ ግን ኢትዮጵያ የሚባለው ሀገር ደግሞ ከባህር ያለመገለል ተጠቃሚ እንዳይሆን የመደረግ ታስቦም አያውቅም ብዙ ሰዎች የኢትዮጵያ ኃላፊዎችም ሲናገሩ የማልሰማ የሚገርመኝ ይሄ ነው ምክንያቱም ማን የፈረደብን አለም አልፈረደም ይሄ ነው ግመሎች ማለት አያግባቸውም እኔ ሰምቼ ማለት አንዱ ይሄ ነው ሁለተኛው አሁን ላሉትም የኢትዮጵያ ኃላፊዎች ምናልባት ተሞክሮ ሊሆን የሚችል ለማንም ቢሆን ኤሪትሪያ ከኢትዮጵያ መገንጠል የመጣው በደርግ ዘመን ፍጻሜ በኋላ ነው። ኦኬ ልክ እንደ ሱዳን ማለት ነው። ሱዳን እና ደቡብ ሱዳን እንደተለያዩት ማለት ነው። ደቡብ ሱዳን ከሱዳን ሲለያይ ረጅም ውይይት መለያየቱ እንግዲህ ሰዎቹ ከፈለጉትና ጦርነት እስከሚያስኬድ ድረስ ይህን ያክል ደም የሚያፈስ ከሆነ አንዱ አማራጭ መሄድ ሊሆን ይችላል ከመረጡት ቢሆንም ሊያጋጥሙ የሚችሉ ነገሮችን በሙሉ ኮምፕሬሄንሲቭ ፒስ አግሪመንት የሚባላለ አጠቃላይ የሆነ ሰሜን ሱዳንና ደቡብ ሱዳን የተደራደሩበት ስምምነት የደረሱበት መገንጠልም የማይቀር ከሆነ ይሄ ይሄ መጀመሪያውኑ ይቋጫል ማለት ነው። ይሄ ተካሂዷል። አሁን ኤሪትሪያ ነጻ መንግስት ሆና በተባበሩት መንግስታት በአባልነት እንድትመዘገብ ሲደረግ ድምጹ ያልተሰማው የተቀረው የኢትዮጵያ ህዝብ ነው። የዚያን ጊዜ ኢትዮጵያ ውስጥ የነበሩት ኃላፊዎች የትኞቹ ነበሩ? አደ ሄ ሲሪየስ ነው። ዝም ብለው መቸም ዝም በሉ ጨርሰናል አይሉም። ዋናው ህዝብ ሳይሰማ ሳይ ሳይወያይ ይሆናል ተብሎ ውጭው አለም አሁን ቋንቋችንን ስለማያውቅ ምንም ላይሉን ይችላሉ። አልተወያያችሁም እውነት ማለታቸው ግን አይቀርም። እና በህዝብ የተመረጠ መንግስት ነበረ ወይ? ለምሳሌ ሁለተኛ፣ አገር ውስጥ ያሉ የፖለቲካ ኃይሎች ምን አሉ? መጨረሻም ኢትዮጵያ እውቅና የሰጠችው መቼ ነው? ከሰው በፊት ነው ወይስ ሁሉም አለም እውቅና በሰጠ ጊዜ የግድ መሆኑ ካልቀረ ተብለ ስትሰጥ? ግን የኢትዮጵያ መንግስት ይመሩ የነበሩ ሰዎች የደረሱበት ስምምነት የለም ወይ? እንግዲህ ከማይታወቁ ነገሮች አንዱ ይሄ ነው። ራሴ ህግ ሳስተምር ኖር ያለ ሰምቼም አላቅ። ይሄ መለ የለም ማለት አይደለም ወይም አለመኖሩ ልክ ነው ማለት አይደለም። ማንም ሰው ለብዙ አመታት ጦርነት የተካሄደበት ሀገር አካባቢ ሌላ ሀገር ይሆናል ተብሎ ሲወሰን ከፍተኛ ቁጥር ያለው የመሀል ሀገር ህዝብ አይሰማማይም፣ የሚገመት ነገር አይደለም። ይሄ እስከ ዛሬ ተነስቶም ማያውቅም፣ ይገርማለም። ይሄ ስለዚህ ውሳኔ ሰጪ አካላት ምን ነበር የሆነ? በአንድ ትውልድ የሆነ ይሄ ነገር ረጅም ጊዜ በአጼ ቴዎድሮስ ዘመነ መንግስት በአጼ ዮሐንስ ምናምን አደለም። አሁን ትናንትና ነው። በፈረንጅ አቆጣጠር 1991 አደለም። አሁን ቅርብ ጊዜ ነው። 83 መሰለኝ። ያኔ የነበረውን ነገር መለስ ብሎ በዜግነት ኃላፊነት መወያየት ይፈልጋል። ምን ነበር የሆነው? እኔ ራሲ አሁን ይኸው ከማላቀው ነገር ካለ አንዱ ይሄ ነው። ዝም ከማለት ውጭ ሌላ ምን እላለሁ? ሶስተኛና የሚገርም ነገር የባድመ ጊዜ እኛ ሁላችንም ነበርን። ባድመ ኢትዮጵያ ይገባታል እያልንከራከር ነበር፣ አስተማሪዎቹም ፖለቲከኞቹም ይናገራሉ፣ ምናምን ነበር ያኔ። ያን ያክል መስዋዕትነት ከተከፈለ፣ ጦርነትን ያህላል ነገር ከተካሄደ፣ ሰው ካለቀ፣ እኔ እንደ ሌይማን እንደ መሀይም ልጠይቅ እንደው ምን ነው ያኔ ኢትዮጵያ ህልውናዋ ይቀጥላል አይደለም። ያኔ እንደውም የተመረጠ መንግስትም ትልቅ ጉልበትም ነበረን። ጦርነት ሁሉ ስንገባ እንዲህ ፍርሀት የምናምን አይደለም። ኤሪትሪያ መውረሯ ነበር የሚገርመው እንጂ የኛ መከላከል ኖርማል ነበረ እና እንዲትን ልጅና አባትን ጦርነት ሜዳ ያገናኘው ጉድ ና ያኔ ምን ነው ከተደረጉ አልጀር ስሜትን፣ ቦታ ከተደረጉ ውይይቶች፣ ከተነሱ ጸቦች፣ ግጭቱ ለሰው የማይገባ ነገር ለምሳሌ ባድመ፣ ባድመ ማን ነው ብዙዎቻችንን ጠይቅ ነበር ግን አሰብ ምጽዋ ወዘተርፈ የባህር በር ሁሉም ሰው ያውቃል። የትናንትና ትዝታ ነው። እንደ ይሄ ነገር ምነው ሳይነሳ ቀረ ሳይል የሚቀር ያለ አይመስለኝም። እንዲሁ ዝምታ ለመድንና ልምዝማል እንጂ አነጋጋሪ ጉዳይ ነው። እኔ እንኳን ይኸው ሶስት ታሪካዊ ወቅቶች አነሳሁ። በእነዚህ ጊዜዎች የተደረሰባቸው ስምምነቶች ባይላተራል ወይም ከተቀሩ የዓለም መንግስታት ጋር ኢትዮጵያ ህልውናዋ እንዳለ ነው። መንግስትም አለ። ለምሳሌ የአፍሪካ አንድነት ድርጅት የው መቀመጫው ኢትዮጵያ ነበረ። ሰነዶቹንም አይቻለሁ። ኢትዮጵያ እውቅና ሰጥታለች ማለት የኤሪትሪያ ነጻነት። ለምሳሌ ሞሮኮ በስፓኒሽ ሳራ ምክንያት ከአፍሪካ ህብረት ከመገለል ደርሳ ነበር። ገባና ላይ ይገባንም እስካሁን እውቅና አልሰጠችም ይህን ያህል መፋጠጥ አለ። እንሆ ኢትዮጵያ እንዴት ብላ ያዘለለችው ይህን ነገር። ደቡብ ሱዳን የአፍሪካ ህብረት ሀብ ካል ሲሆን ከማንም በላይ አነጋጋሪው ሰሜን ሱዳን ምን አለ? ሰሜን ሱዳንም አባል ነዋ። እንደ እነዚህ ያሉ ወሳኝ የሆኑ ጉዳዮች ቀደም ብለው የነበሩ ሰዎች እንግዲህ ብዙ ችሎታ የህዳሴ ግድብም ቀደም ባሉት መንግስታት የተጀመረ ነው ጥሩ ጥሩ ስራዎች ተሰርተዋል አይደለም ያሁሉ ስራዎች ሲሰሩ ምን ነው ያመለጠ ትልቁ ነገር ምን አይነት መግባባት ቢኖር ነው ለምን በዚያኛውም በኩል ያሉት እዚህም ያሉት አንድ ትውልድ ነው ብዙ ዘመን የተራራቅ አይደለም ምን ተብሎ ይሆን የኢትዮጵያ አቋሚ ወደፊት እድል ምን ይሆን ተኔ ስተነስቶም ሰምቼም አላቅም መገረም አይደለም ባለመነሳቱም ቅሬ ላይ ነበር ምክንያቱም አለቀ ማለት ነው የኛ ነገር በቃ አይነት ነገር ብዙ ሰዎች አያስፈልገን ለምን ምን ያስፈልግም እንዴ? ትልቅ ነገር ነው። ቅድም እንዳልኩት አድዋ ስለማን ተብሎ ጦርነት ተደረገ? ከሌስ ትልቁ ነገር ከዚህ ከቀይ ባህር አካባቢ ኢትዮጵያን የማባረር ወይም የመያዝ ነበረ የትልቆቹ ቅኝ ገዢ መንግስታት ፍላጎት። ያ ሁሉ ከሆነ በኋላ እንዴት ድንገት ዝምታ ሰፈነ እና የሆነ ምንድን ነው የሚባለው ቢረሱት የማይረሳ የታሪክ ጦሳ አለ ማለት ነው። እሱን ደግሞ ሰው ከራሱ ደብቆት አይቀርም። ጥልካ ይሆነ ምክንያቱም አለም አቀፍ ህግ ማለት የተቀረው አለም የሚወስደው አቋም ማለት ነው። ከማንም በፊት እናንተ ምን አላችሁ ማለት አይቀርም። ይሄ ደግሞ የድሮ ሰዎች ወሬ አደለ፣ አሁን ያለ ትውልድ ነው። ስለዚህ ጊዜው አሁን ነው። ከባድ ነገር ነው ይሄ። ይሄ ወሳኝ ነው። አሁን አሁን የምሁራን ዝምታ የሚል ነገር እየተፈጠረ ያለ ይመስላል በሀገራችን። ይሄ ነገር የት ሊያደርሰን ነው የሚል ስጋትም አለ እና በዚህ ታሪካዊ በሆነ የባህር በር ጉዳይ ላይ ምሁሩ ለምን ዝምታን መረጠ የሚለውም ብዙን ግልጽ አይደለም። ና እዚህ ላይ የሚሉት ነገር ይኖራል። እኔ አሁን በትውልድ ድልድይ ሚዲያ አንድ ቋሚ አባባል አለኝ የምንጠቀምበት ማንኛውም ዘር የሚበቅለው ክፉ የዘራንም መልካምም ዘራን ዞሮ ዞሮ አጫጁ ቀጣዩ ትውልድ ነው፣ ወይ ደግሞ ሀገር ናት። ስለዚህ ምን እንደምንዘራ እንጠንቀቅ የሚል አባባል አለን እና ያለፉት አባቶች፣ ያለፉት መንግስታት፣ ያለፉት ስርዓቶች የዘሩትን ነው አሁን እያጨድን ያለን። ይሄ ሁሉ ይህቺ ምድር ምንም ሳታጣ ያጣች እየኖራት የሌላት ሆናለች። እና የዘራ ነው የተዘራብን ነገር መልካም አይደለም። ለዚህ ሁሉ የማይተኙልን ቋሚ ጠላቶች አሉን፣ እኛ የምናቃቸው ብዙ ጊዜ አሁን እውነት ለመናገር ግብ እንላለን ከግብጽ የበለጡ ጠላቶቿ፣ ጌቶቿ ናቸው። የግብጽ ጌቶች ናቸው ጠላቶቻችን፣ እንግሊዞች በዚህ የታወቀ ነው። አሁን ስንት ሺ ቅዱሳት መጽሐፍትና የታሪካዊ መጽሐፍት የቤተ ክርስቲያናትን ንዋየ ቅዱሳት ወስዳ አልሰጥም ብለዋል። ባለፈውም ሲጠየቅ ላይብራሪዎች አንሰጥም፣ እስቲ የምታደረጉት እናያለን እስከ ማለት ድሮ እንኳን እያለዘቡ ነበር። ቆይ እስቲ ግድ የለም ነበር የሚባለው የምታመጣላችሁ እስከ መባልም ደርሰናል። እና ያልተወሰደብን ነገር የለም። ታሪካችንን ወስደውብናል። ንብረቶቻችንን ወስደውብናል። የእውቀቶቻችንን ሚስጥሮች አሁን የምንላቸው የዛ የሚማሩባቸውን መጽሐፍት እነሱ ናቸው ዘርፈው የወሰዷቸው እና እኛ ግን አሁን ባዶጃ ችን ቁጭ ብለን እንደገና ለመና ጀምረናል። እና እነሱ ናቸው የሚያደርጉት ነገር ነው። ለድገታችንም እንቅፋት የሆነው እነሱ ሁሉ ያመጡት ነገር ነው። እና እንዳናድግ የሚደረግብንም ትንኮሳው እንቅስቃሴ ሁሉ ያ እንደዚህ ባለፈው ጊዜ አርቲስት ቴሌቪዥን ላይ ሲመለከት ነበር እና አንድ በጦቢያ ፕሮግራም ላይ አንድ ሰው ሲናገሩ ነዳጅ ላይ ቁጭ ብለው በውሃ መጋደል የሶማሌ ክልል ነዳጅ አለ። በከርሰ ምድር ውሃም በጣም ከኢትዮጵያ ውስጥ ከፍተኛው ያላት ናት የሶማሌ ክልል። ነገር ግን ከብቶቻቸውን ውሃ ለማጠጣት ኩሬ ፍለጋ ከመንደር መንደር ሲሄዱ እርስ በርስ ይጋደላሉ። ባለ ኩሬውም መጡብኝ ብሎ ቀድሞ ይገላል። እነዚህም ደግሞ እነዛንና፣ ነዳጅ ላይ ቁጭ ብሎ ለውሃ መጋደል በጣም የሚያስደነግጥም ነገር ነውና ይሄ ሁሉ አሁን ለዚህ ነገር ይሄ ሁሉ ሲሆን ሲያዩ የነበሩ ምሁራን አባት ምሁራን፣ በእርግጥ ባለፈው ሰላሳ ዓመት ብዙ ፕሮፌሰሮች ናቸው በአንድ ጊዜ ዶክተሮችና ፕሮፌሰሮች ከአዲስ አበባ ዩኒቨርሲቲ የተባረሩ። አሁን እነዛ ሁሉ ተመለሱ ይኖራሉ ወይ ደግሞ ዝምጻቸውን አጥፍተው ጸጥ ብለው ቁጭ አለዋል? ምናቃቸው ፕሮፌሰር መስፍን ብቻ ነበሩ፣ በሶስት መንግስታት ውስጥ እየተናገሩ እየተናገሩ እስከሚሞቱ ድረስ እየተናገሩ የሞቱ አንድ ሰውሳቸው ናቸው። አሁን ምሁራኖቻችን ምንድን ነው የሚሰሩት? በዚህ ጊዜ ግድ አፋቸውን መክፈት አለባቸው። ማለት መናገር መቻል አለባቸው። አንደበታቸው በታቸው መናገር የፖለቲካ ምሁራን፣ የህግ ምሁራን፣ የማህበራዊ ጉዳዮች ምሁራን ምንድን ነው የሚሰሩት? ዝም ብለዋል። ዝም ዝም ብለዋል ቄሱም ዝም መጽሐፉም ዝም አይነት ነው። እና እነሱ ያስፈልጉናል፣ መናገር አለባቸው፣ መጮህ አለባቸው። ስለ አባይ ጉዳይ እየተለመኑ እየመጡ ነው አንዳንዶቹ የሚናገሩት። በጣም ብዙ ምሁራን ግን አሉን። በውሃ ላይ የሚሰማቸው የለ ይሆናል ወይም ያቀርባቸው የለ ይሆናል እንጂ አሉ ብዙ ምሁራን፣ እና እነሱ ሁሉ እውቀት አላቸው። የተዳፈኑ ብዙ እውቀቶች አሉ ምድራችን ውስጥ፣ በጣም ብዙ የሚባል ነገር አለ። ምድር እየጠፋች ያለችው በክፎች መብዛት ሳይሆን በመልካም ሰዎች ዝምታ ነው። ዝም ብለዋል፣ ምሁራኖቻችን ዝም ብለዋል። ቀዳሚ የፖለቲከኞቻችን የዛሬ 60 ዓመት ዛሬ 50 ዓመት ሲታገሉ የነበሩ ታላላቅ ፖለቲከኞች ፕሮፌሰሮቹ፣ ዶክተሮቹ ምን ነው ዝም አሉ። ዛሬ ለአንድነት ጉዳይ ለምን ህይወታቸው ያ ትውልድ በሚባልበት በስልሳዎቹ ጊዜ ነፍሳቸውን እስከ መሰዋት የደረሰው ያ ትውልድ ዛሬ ምነው ዝም አለ? የምን አዚም ነው የወደቀብን? መነሳት መናገር መቻል አለባቸው። ስለዚህ አሳልፈን የሰጠነውን ነገር ነው አሁን። ቅድም እንዳልኩት ቁልፉን ጥለነዋል፣ በራችንን ዘግተን በገዛ እጃችን። ወሳጆቹም እኮ ቢሆን አልፈለጉትም። የእናንተ ነው ብለውን ነበር። በቃ አንፈልገውም፣ ግመሎቻችሁን ውሃ አጠጡበት። እንዲህ አይነትም ስርዓት አሳልፈናል እና ቀደም ብለው የነበሩ ሲጋደሉ የነበረው ደርግም ሲጋደል የነበረው በኃይለ ስላሴ ጊዜ እንኳ ብዙም ምቱ ለባህር በራችን ነው። ትልቁ ሀብታችን የነበረው የባህር በራችን ነው አስወሰድን። ቅድም እንዳልኩ ሰዶ ማሳደር ነው የሆነ እና ያለሱ እንዴት መሆን እንደሚቻል አላቅም። የፕሮግራማችን አድማጮች፣ የባህር በርና እይታዎቻችን በሚል ርዕሰ ጉዳይ ያደረግነው ክፍል አንድ ውይይት በዚህ ተጠናቋል። በባህር በር ዙሪያ ያለውን እይታ እንደ መነሻ ወስደን በሀገራችን ታሪክ የባህር በር ምን ያክል አንገብጋቢ እንደሆነ ግልጽ አድርገናል ብለን እናስባለን። በመነሻው ላይ በውይይቱ የተሳተፉት ክቡራን እንግዶቻችን ፕሮፌሰር መሐመድ ሐቢብ፣ የአዲስ አበባ ዩኒቨርሲቲ የህግ መምህር፣ አቶ ጌታቸው ታደሰ፣ የትውልድ ድልድይ ሚዲያ ዋና ዳይሬክተር ነበሩ። በማወያየቱ ደግሞ በላይን ሃዝብጤ። ክቡራን እንግዶቻችንን በእናንተ አድማጮቻችንና በኢትዮጵያ ሬዲዮ ስም ከልብ አመሰግናለሁ። በሚቀጥለው ሳምንት የዚህን ቀጣይ የሆነውን ክፍል ሁለት ይዘን እንቀርባለን። እስከዚያው ሰላምና ጤና ለሁላችንም።